እንደሚታየው ሳይዙ ሜትር ከ20 ነው። ሲከፈት በዚህ በኩል መደደር ያለው የልብስ ነገሮች ነው። አንድ ለሶስት ክላስ አለው። በዚህኛው በኩል ደግሞ ሲከፈት ከላይ መስቂያ ነው። መስቂያው ደረጃውን በጠበቀ ነው። ከታች ሁለት መሳቢያ አለው። ከዚህ ልብስ ይደረደራል፣ ከላይ ይሰቀላል። እዚህ ጋር ደግሞ መሳቢያ አለው። ሁለት መሳቢያ አለው። ይሄን ለመስራት በተለያዩ ፈለሮች አሉት። አማራጭ ብዙ አይነት አለው። የዲዛይን ለውጥ አለው። ዲዛይኑ በተለያዩ ነገሮች ይሄ ወደዚህኛው ስንመጣ ደግሞ ጫማ መደርደሪያ ነው። ሳይዟ ስልሳ ነች። ቁመቱ ሜትር ከዘጠና ነው። ሁለት ተካፋች ነች። አራት ጫማ ይችላል። ከታች መደርደሪያዎቹ አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት ናቸው። ከታች መሳቢያ አለው። መሳቢያ ሁለት ነው። የተለያዩ ለካልሲ፣ ለቆሸሸም ላልቆሸሸም፣ ለሌላ ነገሮች፣ ለሁለት ነገሮች መጠቀም ይቻላል። ይሄም ራሱ ነው። ከለሩ ነው፣ የከለሩ ልዩነት ነው። ይሄ እንደዛው፣ ይሄም ከታች መሳቢያ አለው። እነዚህ ይሄን ስላሉ ወደዚህኛው ስንመጣ ክችን ነው ችኖቹ ይሄ የሳህን መደርደሪያዎች እና ከላይ እቃ ማስቀመጥ ይችላል። እዚህ ጋር መክተፊያው ነው። በዚህ በኩል ከውስጥ ወደ ሼልፍ አለው። ሼልፉ ላይ ደረጃ ከታችም እንደዛ። በዚህ በኩል ሰብ ያለው